በመጀመሪያ መላው የእስልምና እምነት ተከታዮችን ይህን የረመዳን ጾመ ወር አሳልፈን በሰላም ለዚህ ለኢድ አልፈጥር በዓል ስለደረስ እንኳን አደረሳችሁ ማለት ወዳለው። የረመዳን ጾም ወቅት የእስልምና ጉዳዮች ምክር ቤት እና የኢትዮጵያ መንግስት በአንድነት በዚህ በኮሮና ቫይረስ ወረርሽኝ ወቅት እንደመሆናችን መጠን ለዛ አስፈላጊው ጥንቃቄ እንዲደረግ ለሌላም ችግር እንዳይጋለጥ ማህበረሰቡም በማሰብ እንግዲህ የጀማአ ሰላትንም በማስቀረት የተለያዩ ጥንቃቄዎች አድርጎ ጾሙን በሰላም እንዲያሳልፍ ብዙ ስራዎች ሲሰሩ ቆይተዋል። እስልምና እምነት ተከታዮች በየቤታቸው በመስገድ ጥንቃቄዎችን በማድረግ አሳልፈዋል። በዚህም የእስልምና እምነት ተከታዮችን የሙስሊሙ ማህበረሰብ አጠቃላይ በጣም ማመስገን እወዳለሁ። ይሄ እንግዲህ የበሽታው ስርጭት ከመቆጣጠር አኳያ በርካታ ጠቀሜታ ያለው እና ሁሉንም ለሚጠብቅ እንደ ሀገርም የዚህም በሽታ ስርጭት ለመቆጣጠር የሚያግዝ ነው። አሁን እንግዲህ ይሄንን የረመዳን ጾም ወቅት በሰላም አሳልፈን ለዚህ ለኢድ በዓል ደርሰናል። እንግዲህ በዚህ በዓል ወቅት በዓሉ በጋራ በደስታ የሚከበር ሆኖ በአጠቃላይም የተለያዩ ግብይቶችም በዓሉን ለማድመቅ የሚደረጉ ይኖራሉ። ስለዚህ ልክ በጾም ወር ስናደርጋቸው የነበሩትን ጥንቃቄዎች አሁንም ይበልጥ አጠናክረን ማድረግ ይኖርብናል። በተለይ በግብይት ወቅት ያው ግብይት ማድረግ ይኖራል። ነገር ግን ሻጮችም ሆኑ ገዢዎች አስፈላጊውን ጥንቃቄ የጽዳት ንጽህና መሳሪያዎችንም በማቅረብ በሚንቀሳቀሱበት ሰዓት ሁሉም ሰው ማስክ በማድረግ ርቀቱንም በመጠበቅ አስፈላጊውን ጥንቃቄ አድርጎ እንግዲህ በበዓሉ ወቅት ደግሞ ወደ ተለያዩ ቦታዎች በመሄድ ወይም በመሰባሰብ ሳይሆን በጀማ በመስገድም ሳይሆን በዚህ ሰዓት እንግዲህ በቤት ውስጥ በሚደረግ በዓል አብረውን ከሚኖሩ ቤተሰቦች ጋር ብቻ በማክበር በጥንቃቄ ማክበር የግድ ያስፈልጋል። በተለይ በዚህ አይነት በዓል ወቅት ከተለያዩ ቦታዎችም እንቅስቃሴ ሊኖር ይችላል። ከአንድ ከተማ ወደ አንድ ከተማም በተቻለ መጠን እንግዲህ እንቅስቃሴዎቻችንን መገደብ፣ ባለንበት ቦታ በዓሉን ማክበር እጅግ ተመራጭ ይሆናል። መንቀሳቀስ ካለብን ደግሞ አስፈላጊውን ጥንቃቄ በማድረግ በትራንስፖርት ቦታ ላይ በተለይ የንጽህና መጠቀም ርቀትን የመጠበቅ እና ማስክ የማድረግ አፍና አፍንጫችንን ባተገኘው በቤት ውስጥ ባለ እንግዲህ ማስክ የጨርቅ ማስኮችን ማግኘት ከቻልን ጥሩ ነው። ካላገኘንም ቤት ውስጥ ባሉ የተለያዩ የመሸፈኛዎች አፍና አፍንጫችንን ሸፍነን መንቀሳቀስ ግዴታ ያስፈልጋል። ሌሎች ለምግብም ለበዓሉ የምናደርጋቸው የእርድ ነገሮች ካሉ ደግሞ እነዚህንም በጣም ንጽህናን በጠበቀ መልኩ እርዶች ሲካሄዱ በውሃና በሳሙና ቶሎ ቶሎ መታጠብና ንጽህናውን መጠበቅ ያስፈልጋል። መሳሪያዎቹንም ንጽህና መጠበቅ ያስፈልጋል። እነዚህን በማድረግ ምግቦችንም የበሰሉ ምግቦች ብቻ በመብላት የተሻለ ጊዜ እንድናሳልፍ ጥንቃቄዎች ማድረግ አለብን። ስለዚህ ይሄንን በዓል የደስታ እንዲሆን፣ ሌላም ችግር ይዞ እንዳይመጣ ሁላችንም ኃላፊነት ወስደን ጥንቃቄ እንድናደርግ እያልኩ ለሁሉም የእስልምና እምነት ተከታዮች መልካም ኢድ አልፈጥር በዓል እንዲሆን እመኛለሁ።